እኔ የሞከርኩትን እኔ የታመምኩትን ልንገራችሁ። ምን ብትወዷቸው፣ ምን ቤተሰቦቻችሁ ቤተሰቦቻቸው ቢረዷችሁም፣ እናንተ ጓደኛ መሆናችሁን አንድ የምትወዱት ጓደኛ ሲሞት የእናንተ ሐዘን ለማንም ሐዘን መስሎ አይታይም። ጓደኛዋ ሙቶ ነበረ ጓደኛዋ ሙቶ ነበር ነው እንጂ የሚባለው ውይ ያች ልጅ እኮ ወይም እንትና ጓደኛዋ ስለሞተች ተጎዳችና እስኪ እናጽናናት ብሎ የሚል ማንም ሰው የለም። እኔ በዚህ ነገር አንድ ዳይሉ ሶስት ጊዜ አይቸዋለሁ። በጣም ከባድ ከባድ ከባድ ነው። የጓደኛ ለቁስ ሐዘን በጣም ከባድ ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቲቴድ መሆን አለባቸው እያምናለሁ። አቅም ይኑራቸው አቅም። ሰላም አሌይኩም ራህመቱላሂ ወበረካቱ። እንዴት ናችሁ የዩቱብ ቤተሰቦቼ? ሰላም ናችሁ? ልኞች ሰላማችሁ፣ ያላችሁበት ብዝዝት ይበልልኝ። ላይክ ሸር ለምታደርጉልኝ እንዲሁም ደግሞ አዲስ የመጣችሁ ሰብስክራይብ ያደረጋችሁ በጣም ነው የማመሰግነው። ጀዛኩምላሁ ከይረን በምችለው በምችለው እኔ ወደ እናንተ ይዤ የምመጣው ወሬም በሉት መልእክትን በሉት ሀቅን በተመረኮዘ ነው እንጂ ለእይታ ብዬ ወይም ሰዎች ሰብስክራይብ እንዲያደርጉ ብዬ አይደለም። ይሄንን እንትን እምለው እና ሰብስክራይብ ላደረጋችሁ አዲስ ለመጣችሁ እንዲሁም ለምትመጡም አመሰግናለሁ። እንኳን ደህና መጣችሁ እላችኋለሁኝ። ዛሬ ደግሞ እየተሰማው ምንድን ነው ስለዚህ ስለ ልጄ ማለት ነው። እንግዲህ ይቅርታ፣ አንድ ጥሩ ሰው ሲሞት ከጀርባው ደግሞ የሆኑ የሆኑ ነገሮች ይከታተሉታልና እንግዲህ ከብሬክስ ጋር ከብሬክስ ሚስት ጋር ከድሮ ጀምረው ነው ከድሮ ድሮ ብሬክስ ራሱ ከሸርክ አደረገው ስናይ አብረው ሲጫወቱ ህፃኑ ነው። በጣም የተለያዩ ቪዲዮች ናቸው የተለቀቁት፣ እና በጣም ነው የሚያሳዝነው። ብዙ ላይቭ አሳልፈዋል። ለማልቀስም ለመናገርም፣ ቪዲዮም ለመስራት የተቸገሩበት ሁኔታ ላይ ነው ያሉት። ዛሬ የብሬክስ ሀበሻ ሚስት ሆስፒታል ገብታ አይተናታል። አልቻለችም ማመን አቅቷታል ብሎ ፖስቷል ማለት ነው። እና ምን ልላችሁ ፈልጌ ነው የዚህ ልጅ ሞት እያደር ነው የሚያምከነክ ነው ለምን ብትሉ ኡት ተናግረው እንዳይወጣላቸው የራሳቸው ጉድ ሆነ። ወንድም ነው ወንድሙን የገደለው ወንድም ወንድሙንም ቢገል ደግሞ ባልሆነ በተልካሻ ነገር መስተካከል በሚችል ነገር ገብቷችኋል። ነገሮቹ ቦታ ማየት ሲገባቸው ሰው እንደሌለ ሽማግሌ እንደሌለ አስታራቂ እንደሌለ ታው ባይ ትቶት አንተ ተው አንተ ተው የሚል ሰው ጠፍቶ ችላ በማለት ወንድም ወንድሙን ገሏልና ለአልቃሽም ግራ የገባ ገብቷቸዋል። ለአልቃሽ ራሱ ግራ የገባ ለዘመድ ራሱ ግራ የገባ ነገር ስለሆነባቸው ራሳቸው ሐዘኑን ሐዘናቸውን እንደሰው መግለጽ አልቻሉም። እኛ እንኳ ተናግረን ጉድ ጉድ ብለን ተናግረን ወጥቶልናል። እነሱ ግን በቃ ምን ይበሉት እንዴት ያወሩት እንዴት ይተንፍሱት ስለዚህ ሀዘናቸው በውስጥ ይሆንና ለነሱ ህመም ይሆንባቸዋል ማለት ነው እንደዚህ አይነት ሞት በነገራችን ላይ እያደር እያደር እያደር በሄደ ቁጥር ህመም ነው የሚሆነው የባሰ ህመም ነው ከህመም ላይ ህመሙ እየጨመረ እየሄደ የበለጠ ህመም ነው የሚሆኑት የበለጠ በሽተኛ ነው የሚሆኑት ሀዘን አንድ ቀን አይደለም ሁለት ቀን አይደለም ብዙ ብዙ ቀን ነው። ወደፊት ነው እያደር፣ ብቻችሁን በምትሆኑበት ሰዓት ነው የሚያከነክናችሁ። ደግሞ እኔ በጣም የታዘብኩት እና ያጋጠመኝን ነገር ብነግራችሁ የባዳ ሀዘን በጣም ነው የሚጎዳው። ለምን እናንተ ጓደኛ ሙቶባችኋል፣ አብሮ አደግ ሙቶባችሁ ሊሆን ይችላል። እናንተ መጥቶ አላህ የሰብራችሁ የሚላችሁ ሰው የለም። የናንተ ሀዘን አይታወቅላችሁም። በነገራችን ላይ አላህ የሰብርሽ ጌታ ሰብሩን ይስጥሽ ትግስቱን ይስጥሽ ማለት በጣም ትልቅ ምርቃ ነው። በጣም ጥሩ ነገር ነው። በጣም ነው የሚያበረታታው። እንዴት ነው የአላህ ቃል ተጠርቶ አላህ ሰብሩን ይስጥሽ ተብሎ አላህ ሱብሃነሁ ወተዓላ ሰብር የማይሰጥብን ምንም ምክንያት የለም። እኔ በጣም ብዙ ጓደኞች ሞተውብኝ አይቸዋለሁኝ እና የራሴ ቤተሰቦቹ ቤተሰቦቼ የዚዛው ጓደኞች ሞተች ብለው ሞቱባት ብለው ቦታ አልሰጡ። አንዱ ለሶስት ጊዜ ደርሶብኛል እንደዚህ አይነት ነገር እና በጣም ከባድ ነበር። ስሜቱን አይረዷችሁም። እስቲ ጓደኛ አሙቶባታል እና እንደዚህ መተን እናጥናናት፣ ወይም እንደዚህ ከእንደዚህ አይነት ሞድ እናውጣት፣ እስኪ ተይ እንበላት፣ በቃ እስኪ እንድትረሳ እናድርጋት አይሉም። በፍጹም እናንተ እዛ መለፉ ውስጥ አትገቡም ግን ሐዘኑ ውስጣችሁ ግብት ብሎ በጣም ነው የጓደኛ ሐዘን የሚከብደው። በጣም በጣም በጣም ከባድ ነው። ሶስት ጊዜ በጣም የምወዳቸው ጓደኞቼ ሙተውብኝ፣ የመጨረሻዋ መሲ ማለት ነው። ምን የመሰለች ወርቅ የሆነች እንደ እህት እንደ ጓደኛ፣ ምስጢረኛ፣ ታጋሽ፣ ገበና ደባቂ እህታችን ናት። ብዙ ወዳጅ ስላላት ያው ወዳጆቿ ተሰባሰበን እና አብረን አለቀስን እንጂ እንደዚህ ግን ቤት ከሁለት ቀን ከሶስት ቀን በኋላ እኔ ብቻዬን ሆኖ እውነት ነው ግን እውነት መሲሙታ ነው። አይ፣ ቆይ ቆይ ቆይ ትደውላለች። እንደዛ አልነበር ወላሂ፣ እንደዛ አልነበር እና የጓደኛ ሀዘን ከባድ ነው። አብሮ አደግ ሲሆን ምስጢረኛ ሲሆን ብዙ ደግሞ በሰው አገር ሆናችሁ ላይፍ ስታሳልፉ ቀላል እንዳይመስላችሁ በጣም በጣም በጣም ከባድ ነው እና አሁን የብሬክስ ጉዳይ ወጥቶ ቪዲዮ ዩቱብ ላይ ቪዲዮ ያልሰራው ወይ እንደፈለገ በቃ እስከ ዛሬ እንደምንጠብቀው የነበረ ያልተናገረው መናገር ስላልቻለ መተንፈስ ስላልቻለ ነው። ምኑን ከምኑ አድርጎ በቃ ግራ ግብት የሚል ሀዘን ስለሆነበት ነው። ሚስቱም ደግሞ እኔ እንደውም በጣም ጠንካራ ሚስት ናት። እሷ በጣም ጠንካራ ልጅ ነች። ወንድሞቿ በተደጋጋሚ ሞተውባታል። ሀዘን ብዙ ጊዜ ዱባይ ከገባች ራሱ ሀዘን አንኳኩቷታል። እና ይሄው የዚህን የልጅን ሞት ማመንም መቀበልም መስማትም አትፈልግም ማለት ነው። ምንድን ነው ቀጥታ ሆስፒታል ሄዳ ከሆስፒታል ሆነው ቪዲዮ ለቀዋል ማለት ነው እና እንግዲህ ካሁን በኋላ ማለት የምንችለው ነገር ቢኖር እኔ በበኩሌ ማለት የምችለው ነገር ቢኖር ለጓደኞቹ ለቤተሰቦቹ ለአገሩ ልጆች አላ ትዕግስቱንና ስብሩን ይስጣችሁ። ይህን ነው የምልህ። ለሌላው ሕዝብ ደግሞ እንደው ጌታ ልቦና ሰጥቶን ሰው ሁነን የመጣንበትን አላማ ጠንቅቀን አውቀን እኔ በጣም በእርግጠኛ ነኝ። ከራሴ ከራሴ ጀምሬ ከኢትዮጵያ ስወጣ ባል ፈልጌ ወላ ወንድ ፈልጌ ነው ወይ የመጣሁት? ትዳር ፈልጌ ነው ወይ የመጣሁት? ለምን ተሰደድን? የተሰደድንበትን አላማ እንደውም የኛ ጊዜ ኢትዮጵያም የኢትዮጵያም የኢኮኖሚ ሁኔታ በጣም ደህና ነበረች። ብዙም ቤተሰብ አያስቸግርም ነበር። አሁን እኮ የትም ቦታ ብትሄዱ ሀብታሙ ራሱ ብር ብትሰጡት የሚወድበት ጊዜ ነው። እኛ እኮ ቤተሰቦቻችንን ልናገለግል የመጣን ሰዎች ነን። ከምን ጊዜው መተን ቤተሰብን አገልግለን ሴቶቹም እየወዱ ወንድ ላይ ይንጠለጠላሉ? እኔ እውነት ይሁን ውሸት ይሁን አላውቅም። ከአገር ተይዞ ከሚሄዱ በፊት ሚስት ነበረችው፣ ሚስቱ ያጉቱ ልጅ አግብታለች። በዛ የተነሳ ነው የተጣሉት ነው የሚባለው። ኦኬ ይሄ ሰበቡ ማን ሆነ? የፈራሁትና የተጠራጠርኩት ነገር መጣ። ችግሩ የተፈጠረው በሴት ነው ማለት ነው። ስለዚህ ችግር ፈጣሪዎች ማን ናቸው? ሙሲባዎች ማን ናቸው? እብቲላ የሆኑት የሆኑት እነማን ናችሁ ብላችሁ ካላችሁ ሴቶች ናቸው ማለት ነው። ይሄ ልጅ አይመለስም ብላ ወይም የማትፈልገው ከሆነ ከዛ ልጅ ጋር ያላትን ግንኙነት ጭርስ አድርጋ የፈለገችውን ማግባት ትችላለች። ግን ጨዋ ጨዋ ያሳደጋት ስነ ስርዓት ያላት ሴት ብትሆንም ከዚህ እንኳን ባሏ ተይዞ ሂዶ አይደለም፣ ከዚህ ከባሏ ጋር ተይዞ ሂዶ? ሌላ ወንድ ቢያሰኛት ሁለቱም የረከሱ ያኛውም ልጁ ልጅቷ የረከሱ ቢሆኑ ነው እንጂ እንዴት ብዬ ነው ያጎቴ ልጅ ያጎቱ ልጅ እ ላፈቅርም ላስብም የምችለው እሱ እንኳ ስቦ ቢመጣ ውርስ አይደል መቼስ አልሞተ ሊወርስ አልመጣም። እሱ እንኳ ባልሽ ተይዟልና ነይኔ ጋ ብሎ ቢመጣ እኔ ላ ነው ማለት ያለብኝ? ለምን በሉ ወደፊት ፋሚሊ ሊኮን ነው ልጅ ሊወለድ ነው ምስተቅበላለ እንዴት ብላ ነው የሁለቱን አይን የምታየው? እኔ የሆነ ሸም የሚባል ነገር የለም። የሆነ ኤብ የሚባል ነገር የለም። አሁን አንቺ ከዚህ ከልጅ ጋር የሆነ ጥሩ ህይወት ስታሳልፊ ቆይተሽ ይሄ ተይዞ ሀገር ሄደ፣ ይሄ ተይዞ ሀገር ሄደ ብለሽ እንዴት ያጎቱ ልጅ ልጅ ትይዛለች? ሌላ የለም፣ ሌላ ራቅ ያለ ዘመድ የለም። ሌላ ራቅ ያለ እሺ፣ ይሄንን ልጅ አግብተሽ ሰላም የምትኖሪ በጥሩ የምትኖሪ ልጆች ወልደሽ ይሄኛው የድሮ ባል ሲመጣ የድሮ ባል መጣ ልትዩ ነው? እንደው እንደው የሆነ ሀያ የሚባል ነገር የለም፣ ያኔ ሸም የሚባል ነገር የለም። በጣም እኮ ነው የሚያሳፍረው። ያጀማ ያም አሉ ነው የሚለው፣ ይሄም አሉ ነው የሚለው። የሞተ ተጎዳ፣ እናት ተጎዳች። ማንም የሚጎዳ የለም። እኔም አዝናለሁ፣ አንተም ታዝናለህ፣ አንችም ታዝን ያለሽ። ሁላችንም እናለቅሳለን ሰው በሞተ ቁጥር። ግን የመጨረሻው ጉዳት የሞተው ሰው ነው የሚጎዳው። ከዚህን ነገር ታቀቡ። ሴቶች ስነ ስርዓት አድርጉ። ስትርበሉ ስትርበሉ፣ አድብግዙ አድብ ግዙ። እንደዚህ አይነት መንጦልጦል ነገር ይቅርባችሁ፣ አይጠቅመንም፣ አይበጀንም። አላህን ፍሩ። ወላ አላህን መፍራትን የመሰለ ነገር የለም። የመጨረሻው ቃሌ አላህን ፍሩ ነው ምላችሁ። እሱስ ብቻ ስለሆነም ያዋጣል። እንዳትረሱ፣ የሶስተኛው ዓለም ጦርነት እየቀረበ ነው። ሁላችንም እንሄዳለን፣ የምንቀር የለንም። እሺ።